እንደዚህ አይነት ፕራንክ እንስራ፣ ሲዳት ብሩ አይ ይሄ ነገር በቃ ፍቅረኛዬን በቃ ፍቅረኛዬን አይፈቅድልኝም ማለት ነበረባት። ፍቅረኛዋን መጠየቅ ነበረባት። ከአንድ ወንድ ሂዳ ለአንድ ሴት ፕራንክ ለማድረግ አልጋ ላይ በቃ ይሄንን በቃ የፍቅረኛዬን ክብር ዝቅ ያደርጋል። ወንድነቱን በቃ ወንድነቱን ዝቅ የሚያደርግ ስራ ነው ይሄ። እኔ ወንድ ሆኜ ድንገትሽ እይ ፍርታ ኤፍራ ሁሉም ላይ ሁለቱም ላይ ሁለቱም ላይ ስተት አለ። ሁሉም ላይ ችግር ስተት አለ። ለምን መሰለሽ ሁለቱም ላይ ማለት ስለሽ ስተቱን ነው እኛ እያወራን ያለ ነው እንጂ እኛ ሮናቸውን መጥራት አልነበረበትም። እሱን ነው ልልሽ የፈለግኩት። ሁለቱም ስልሽችኛይቱ ሴቴቱ ሲጠራት አረ እኔ ፍቅረኛን ጠይቄ ከሱ ፍቃድ መፈለግ አለብኝ? አንድ የእሷ ምርጫ ነው። ሁለተኛ ነገር ደግሞ ብሩኬ፣ እሷ የሰው እንደሆነ ፍቅረኛ እንዳላት እያወቀ ማለቱ ሁለቱም ጥፋት አለ። ገባሽ? ሁለቱም ጥፋት አለ እንጂ ልክ አሁን ልክ አሁን ብሩኬ፣ ማንኛውም ተራ ሰው መቶ ሃይሚ ነይ ሲላት እንትነካት እንደማይፈልገው ሁሉ ይሄኛውም አይፈልግም፣ እችኛቱም አትፈልግም። ግን ያው ስታቱን ሁሉም አምነዋል። አሁን ላይ ስራ ነው ይስሩ። እኛ ምናበረካታቸዋለን? መጨረሻውን ፍቅረኛ ያላት ሴት መጥራት ነው እንጂ ስተቱ ሌላ ሴት አምጥቶ ቢሆን ኖርማሊ ነው። በቃ ምንም ችግር የለው ብላለች ኮ እሷም እኮ ያለችው ይኸ ሁሉ ኮ ይህ ሁሉ እኮ ሲጀመር እሱም ስተቱን አምነዋል። ወንድነቴን ዝቅ አርጌ ለስራ ብዬ ነው ብሏል። ሲቀጥል ደግሞ ሀይሜን ብላለች ኮ ለምን ሌላ ሴት አላመጣህም ለምን እሷን ብላለች። ያ ማለት ያው ሁሉም ይሳሳታል። ነገ ደግሞ ይቅር ተባብለው ስቀው እንደሚመጡ በተስፋ እንጠብቃቸዋለን። ከመጀመሪያ ተመካክረው ዳንም ፈቅዶ ነው እንጂ ማለት ነው ዳንም ፈቅዶ ከመጀመሪያ ተመካክረው ነው ይሄ ነገር ያደረጉት እንጂ እንደዛ ባይሆን ኖሮ ብሩኩን ሕይወቴ ውስጥ ጣልጋ ገብታል ምናምን ብሎ አያወራም። ምክንያቱም ባሮ ፍቅረኛዋን ሳታስፈቅድ የሄደች ሱስ ናት። በቃ ለፍቅረኛዋ ክብር ካላት የምታፈቅረው ከሆነች ከሌላ ወንድ ጋ ሄዳ እንደዚህ አይነት ፕራንክ አትሰራም። ፕራንክም ቢሆን ለሱ ክብር በቃ ጥሩ አደለም። ሁሎ እዛ ጋር ሲሰሩ እኮ ውዴ፣ እዛ ጋ እኮ ብሩኬም እሱም ክብራቸውን ዝቅ አርገው ነው ለስራ ብሩኬ ወንድ ነው፣ የኔ ውድ ለሴት ልጅ ነው ከባድ። ብሏል ማለት ልልሽ የፈለግኩት ትላንትና ራሱ ሲያወራ ወንድ ራሱ በራሱ አፍ ራሱ በራሱ አፍ ተናግሯል። እኔ እኮ እዚያ ጋር ለፕራንክ ብዬ ነው ራሴን ክብሬን ዝቅ ያደረኩት እንጂ ለሌላ ነገር አይደለም። ያንን ደግሞ እናውቃለን። አሁን ይሄውልሽ፣ አሁን ይሄ ፕራንክ ሃይሚ ብታደርገው ለብሩክን ክብሩ ዝቅ የሚያደርግ ነው ገባሽ? ጓደኛው፣ ፍቅረኛው ሆና ከሌላ ወንድ ለሌላ ሴት እንደዛ እንትን ስትል በጣም ያናድዳል፣ በጣም ማለት ነው። ክብሬ እንዝቅ አድርገሸዋል። በቃ ለእኔ ክብር የለሽም፣ ለእኔ ፍቅር የለሽም ምናምን ያስብላል ይሄ ነገር ማለት ነው። እሱ ግን ወንድ ነው። አሁን እዚህ ላይ ዳን ነው እንትን የተባለ ዳን ነው የተጎዳ በቃ እሱ። ለዳነ ፍቅርም ክብርም እንደሌላት ነው ያሳየች ማለት ነው። ፕራንክ ጀመርኮ ማለት ነው ጀመርኮ እንትን ስራ ባይሆን ኖሮ ማለት ነው። የመጀመሪያ ቀን ታስታውሽ ከሆነ የመጀመሪያ ቀን ደውሎ አልጠራትም። ለምን አላላትም እኮ ልክ ሃይሚ የሆነ ነገር ወደ ሌላ ሲዞር ነው ዳን እየመጣው ያ፣ ማለት እሱም ጥፋተኛ ነው። ዳኔም ጥፋት አለበት። በሰአቱ መናገር ይችል ነበረ። አልፎ ሰአቱን አሳልፎ ነው የተናገረው እኮ ከሁለት ቀን በኋላ ነው የመጣው ተናግረዋል እኮ እሱ እኮ ወዲያውን የለቀቁት የመጀመሪያ ቪዲዮ አይቶ እኮ በጽሑፍ እኮ ተናግረዋል እኔን ሳታስ ፕራንክን ቢሆን እኔን ሳታስፈቅጅ የምሄድሽ ትክክል አይደለም የኔና ያንቺ እዚህ ላይ አብቅተዋል ምናምን ብሎ ብሏል ሸር ነው ያደረገው እሷ ጋር ደግሞ እሷ ጋር ደግሞ ስከድ እሷን ደግሞ ስጠይቃት የሆነ ለሱ የንቄት አነጋገር አይተሻላ ሆነ ለፍቅረኛው አዎ፣ ተረጋጉ። ልንገራችሁማ የሆነ እኔ እኮ ማለት ነው የሆነ ሪል ነገር ቢሆን አንዳንድ ሰው የሚያለቅሰውን ነው። የሆነ ሪል ነገር ቢሆን እኮ የሁለተኛ ቀን እኮ ሁሉም ሲሰባሰቡ እሷ ትክክለኛ ሪል በቃ የራቃት ቢሆን የማይፈልጋት ቢሆን እዛ ጋ መታ እኮ እነሱ ፊት እኮ የፈለገ እነሱ መጣላት ጉልበቱ ወርቃ በቃ ይቅርታ ብላ ከተጠመጠመችበት ይላት ነበር፣ ግን ለስራ ስለፈለጉት ለስራ ድምቀት ስለፈለጉት አመነጫጨቀችው። እባክም እየሳ እሱን እሱን እንደዛ ላለችው ማለት ነው እኔ እዚህ በቁንጥጫ ሰውነቴን ጨረስኩት ለምን አትሉኝም? እንድላለሁ አረቀስ እንድትለዋለን እና ታዲያ ምናምን ስትል አረ ክብር ይኖር የፍቅረኛሽ ጓደኞቹን ጠርታ በጓደኞቹ ፊት እያለቀሰ ይቅርታ ሲባባሉ አላያችሁ? የምሩ ሪሉ ማለት እሱ። አዎ እሱ ሲጀመር እኮ እነሱ በፊት የሆነ ሰዓት ላይ ማፋፍሮ ያደረጉት ነገር ነው እሱ ላይ። ሲጀመር እኮ ልንገርሽ፣ ሲጀመር እኮ የሆነ ቪዲዮ አይታቸው ከሆነ ራሱ ዳኒ አብረው ሲሰሩ ከነ ብሩክያ በፊት ሲሰሩ፣ ምንድን ነው ያለው ጓደኞቹ ጋር ዳኒ በእሷ ላይ ችት አርጎባት ነበረ። ሪል ማለት ነው በሶሲ ላይ ችት አርጎባት ሌ አዎ እሷ እራሷ ምን አለች? የሆነ ሰዓት ላይ ሴት ይዞ መቶ ፕራንክ ሲያደርጋት ምን አለችው? ይቅርታ አላረግልሽም ሲላት ዳኒ አለችው ታንዳይሉ ሁለት ጊዜ ስንት ጊዜ አንተች ታርገህብኝ እኮ ስለምወድህ ይቅርታ ብያሃለሁ። ታዲያ ለምንድን ነው አሁን እኔ ያጠፋሁትን ይቅርታ ማትለይ ብለዋል። አስቡት እንግዲህ፣ ያኔ ታረቁ ማለት ነው። እንግዲህ ከሱም ብሶ እኮ አልኩኝ ዛኔ ሁለት ጊዜ ይች ታርጎባት እሷ ስታጠፋ ይቅርታ አልልም ብሏት። ረ ወይኔ ምን ነው በፍራንክ ነው ፍራንክ ነው አይደለም። ሪል ሪል ችታር ጎባት ነው እሷ ላይ ሌላ ሪል። ከዛ ምን አለይ እሷ የሆነ ሰዓት ላይ ጥፋት አጥፍታ ማለት ነው ይቅርታ አልልሽም፣ እዚህ ጋር ያበቃል ብሏት እሱ ጓደኞቹ ጋር አመነጫጨቃት። እሷ ምን አለይ የሆነ ስትናደጅ ሪል ማንነትሽ ይወጣል አይደለም በንዴት እና እሷ ተናደደች እና አንተ ስንት ጊዜ ችት ስታደርግብኝ ይሁን በቃ ተሳስተህ ነው ብዬ አልፍሃለው ለምንድን ነው የእኔን ጥፋት ይቅርታ ማትለኝ ምናምን ብለው ይቅርታ ተባባሉ። እንጂ እነሱ እኮ አሁን ብሩኬ ጋር ፕራንክ ስላደረገ ስላላደረገ ሳይሆን ከበፊት ጀምሮ እሱ ራሱ እየተዋት በሷ ላይ እየሄደባት የኖረ ልጅ ነው። ብሬካፕ ነበር ግን በመሀል በዛ መካከል ላይ በዛ መካከል ላይ ነው መሰለኝ እኮ ታስታውሱ ከሆነ የድሮውን ፕራንክ ያደረጋት ሃይሚን ብሩክ የሚስቴና ብሎ ይዞት የመጣው በዛ ብችት ባደረገባት መሀል ላይ ነው። እና በዛ በዛ ነው። እና ዳኒ እና ሶሲ ብዙ እነሱም ልክ ብዙ ውጣ ውረድ አሳልፈዋል እዚህ ደረጃ ለመድረስ ሁለት ዓመታቸው አምስት ዓመታችን አራት ዓመታችን ብላለች። ቆዩ እነሱ እኮ ከተዋወቁ

ሃይሚና ሃይሚና ሶሲ እንደዛ ተደባድበው እንደዛ የማይሆን ቃላት ተነጋግረው በማግስቱ ተደዋውለው ሲቀጣጠሩ ቆይ፣ አንቺ አንዴ የእውነት ርድ ከተጣላሽ እኮ ስልክሽ ከስልኬ ላይ ይጠፋል፣ ሞልኬሻለሁ። ኦረ አልደለም ልደውልልሽ። እነሱ እኮ ተደዋውለው ተቀጣጠሩ፣ ምናምን መጡ፣ ከዛ ተጨቃጭቀው ሄዱ። ብቻ ደስ የሚል ላይፍ ነው፣ ደስ የሚል ላይፍ እያሳለፍ የእኔ ጨጓራ የምላጤ እኮ ሲገርመኝ ቆየት ብዬ ደሞ ሳስቡ ኦ ማይ ጋድ፣ ዛሬ ደግሞ ቀዳማዊት እና ኤፍሬም ጥቁር በጥቁር ለብሰው ማታ ይመጣሉ። ኦ ሸር አርገዋል። እንትና ኤፍሬም ምልሽ፣ ኤፍሬም የአብርሽ ወንድም ሳይሆን ኤፍሬም የቀዳማዊት ባል። እስኪ የተንቢ ወንድም ሌላ ሌላውን ታይውና፣ ሌላው ሌላው ትርፍ ነው። የሆነ እንደዛ እየተመነጫጨቁ እንኳን አይናቸው እና አይናቸው ሲገጣጠም ፍቅር ነው የሚነበበው። አዎ ትክክል ነሽ። እኔ ደግሞ ሳያቸው ዝም ብዬ ከላይ አይቻ አይደለም ወይንም ሰምቻ አይደለም በደም እና ስታያቸው ደስ ይልሻል። የሆነ በፍቅር እየተያዩ ነው የሚጨቃጨቁት ነው ደስ ይላል። ለማንኛውም

እሷ እኮ ተቀብለዋል። ታፈቅረዋለ ከሶስት ዓመት በፊት የምታፈቅረው ነው። ከእሱ ይምጣ ብላ ነው እንጂ ተናግራለ። ግን እዛ ጋ አስቡት፣ እዛ ጋ አባቷን እሷ እያሳመነ በክብር በሽማግሌ እያለ ቀለበት ይዞ መጥቶ ማሳመኝ አይላል የተመታ ሂሳብ። ከዛ እሷ ደግሞ ግን ደስ የሚሉት ነገር ማለት ነው፣ ይደማመጣሉ፣ በእርጋታ ነው የሚያወሩት። በቃ ይሄ ብቻ በቂ ነው ለነሱ እንደዚህ ፍጥን ፍጥን አይሉም። የሆነ እሱም በቃ ብሎ ነው የማወራው የእውነት አዎ፣ ቀስ ብለው ተረጋጋችሁ። መከራ የሚያሳየው የተጫጭነው እንደ ልጅ ጨረቃዎች ልጆች ለምን መሰለሽ? ጨረቃዎች አሁን አፍላ ላይ እኮ ናቸው። አፍላ ላይ እኮ ናቸው። ገብቶሻል? ገባ ጀመሩ እኮ ናቸው ቢያልጉ አንዳቸው ቢረጋጉትስ እንደው እኮ አላየሽም እንዴ? ከትላንትና በስቲያ ነው ሶሴን ስትጠራት ብሩኬ ጋር ሲአመጣጣቸው ካሜራ ማን እንዳያዘው ልክ ትላንት ደግሞ ልክ እንደ ብድር በምን ኧረ ሃይሚ ተንኮሏ በእዛው መንገድ ነው የመጡት።

አንተ ያረግ ከዛ እንድትላለ እኔ ብሩኬት ነው፣ አትንካኝ፣ ተው። ከነካኸኝ አልቻለም። ይኸው ይነካካ ይነካካትና እጥፍ ስታመጣበት ጨርቁን ያወልቃል። እሷ ደግሞ ባለፈው አይታቸው ቡታደራ ሰከርኩ ብላ ጨርቁን አስወለቀ። ይበሉ፣ ትናንትም ነው አነጓነኮ ትላንት ደግሞ ምንድን ነው አወለቀና፣ ልታነሳው እንዳትነኪ፣ ምን አገባሽ ስላእሷ ምንድን ነው የመለሰችል፣ እሷ ምንድን ነው የመለሰችለን? እሺ ብሩኬ፣ በማርያም ተረጋጋ። የሆነ ያለ አይደለ? በፍቅር ለነገሩ ተመስክሮላቸዋል እኮ። የሆነ ዳኒ ጓደኛቸው አላያቸውም እንኳን ፍቅራቸው ብሏል እኮ። ጭቅጭቃቸው ራሱ በካሜራ ከካሜራ ጀርባም ጭቅጭቅ ናቸው አሉ። የሆነ የፍቅር ጭቅጭቅ አለ እንደዚህ፣ አንተ አንቺ ምናምን። ያ ሁሉ ይናፍቃል። እና እነሱ ደግሞ ልጆች ናቸው ታውቃላችሁ። ልክ እንደ ትንሽና እንደ ትልቅ ወንድምና ተከታታይ አይስማማ አይደል? አንድ ቤት ሲኖሩ ልክ እንደነሱ ማለት ነው። ይህ ለኔ ይህ ምናምን እንደሚባሉት እና ለምዶባቸዋል እና እኛንም አስለምደውን እኮ ነው። በገዛ ስልካችን እየተቃጠልን ያለ ነው። የተለከፍ ነው እኮ ሳናቀው ተለክፈን ነው። እና ደግሞ እኔ ደስ ያለኝ የሀብ ሀብ ሸር ያደረገው በውስጤ እንዳልኩ የኔው ዛህረ ወይ ሰወድሽ አይደለም ዛሬ እኮ እኔ ምትሰደው አንድ ነገር የምርቃ አንድ ነገር ለራስ ልታደርጋት ፈልገህ ነው አላለው፣ ደስ ይላል። እዛ ከቦታጅራው ግን ሁሉም ቆሙ። ግን ሃይሚና ቡራ ነገር ፍጠረን ግን ግን ለምንድን ነው ግን እነሱ እንዴ ግሩፕ ነው ግሩፕ ግሩፕ ነው ወይ አንድ ግዜ እንጥል ግዜ ነው ማስበው ሌላ ግዜ ግን ሌላ ወንድ ማርክ ሲጣላ ሰው ይገባል ሃይሚና ቡርኬ እኮ ፍጹም ቢገባም ማንንም ማያስገቡ አላየሽም? እንደሁለታ ለታ ምን መታረቅ ሳትፈልግ ቅርታ ይቅርታውን ስራ ለመስራት ፈልጋ ነው እንጂ አንቺ አስታራቂ ኤጀንሲ ነሽ እንዳለቻት ነው ያልወዳት። ሀይሜ ይቅርናት፣ ወላሂ በጣም ነው የምታስጠላው? ሀይሜ ተወዳታለች፣ በጣም ነው የምወዳት። ሀይሜ መስሎሽ ነው ምን ሃይሚ ምንድን ነው ያለች? ሌላ ሰው ፕራንክ ለምን አታረግም? ለምን እንደነሳ፣ ሁለተኛ ጊዜ ቢንቦቴ አስከፋሽ ለመናገር እነሱ ለመናገር ሃይሚ እንደሱ አትወዳት። ምክንያቱ ካሁን በፊትም በሷ ብዙ ነገር ነው ያለው። አንቺ ሃይሚ እኮ ሃይሚ በቦታ ነው እኮ ፕራንክ ነው ያለች፣ እያሳቀች ነው የምትሄዱ። ምን ሆናችሁ ነው ላ ሃይሚ ማትወደውን ሰው እንደዚህ አትሳደብ። ምንቀርባ ምን ተናትል መጀመሪያ ማንነቷን ጓደኛ አቀርባ ቀርባ አይታታል ላይ ውስጧን አንቺ ከካሜራ ውስጥ ካሜራ ላይ እና ከካሜራ ጀርባ አንድ አይደለሽም ጸባይሽ ብላታለ። አንድ ቀን ታስታውስ ከሆነ ምርጥ ልጅ ናት በጣም ነው የሚወዷት። ትናንትና አሁን ኢንስታግራም ፎቶ ፖስት አድርጋ ሀይሚ ላይክ አድርጋታለች። ምንድን ነው ታሆነ ሀይምን ዳውን ማድረግ፣ ሀይምን ማጣጣል ትፈልጋለች። ሀይሚ አሁን ሀይም እንጂ ሃይማኖት ብሎ ሚጠራ አንዱ ሰው የለም። ስሙም ቢሆን ግን ሚጠራ ሰው ሃይማኖት ሃይማኖት የስራው ባህሪ ነው። እና ታዲያ ምትላት እኮ እኛ እንዲህ እንናደድ ነው ለእኛ ነው፣ ጎበዝ። እኛ ዝም ብለን እነዚህ እንታረቃናስ በራሳችን። ሀይሚ አሁን ቆይታ ያለሽ ሀይሚ፣ እንዲሁ ጊዜ ማሂን እንኳ በጣም እንጠላን ነበር እኮ፣ ታስታውሱ ከሆነ እሱ ለምን መሰለሽ እሱ ለምን መሰለሽ ነው እኛ ጋር ያግባበሸት እሱ ለምን መሰለች፣ ፕራንክ ተዘግቶ ምናምን ምናምን ክብሬ የነተኛለች ብላለች። አይም ኩሁን ትክ እውነት ለመናገር የሶሲ ፕራንክ የድሮም አይደለም። ለሃይሚ እኔ አሁን ድረስ ወደኋላ ተመልሽ ሳየው እናደዳለው። ለእሷ ለምን መሰለች ሶሲ ኮ ከልብ አይደለም፣ የስራው ባህሪ ሆኖ አነጋገር ላይ የሆነ አንቋሻታለይ አንድ፣ አንቋሻታለይ ሁለት። ደግሞ ብሩኬ በሰዓቱ ክብሯን ዝቅ አስደርጎታል። ለእሷ እየገደፈ እሷን እየተከተለ ሃይሚ ዝምበይ ዝምበይ ስላላል፣ ሃይሚ በዛ ሰዓት ልቧ ተሰብሯል። ያን ሁሉ አድርገው ይቅርታ ብትልም አሁን ሲደገም ደግሞ አስቡት፣ እኛ በእሷ ቦታ ብንሆን። እውነት ለመናገር በሃይሚ ቦታ እኔ በሆን ጠንካራ አይደለሁም፣ እሞታለሁ። ስለዚህ እ አሁን እያፈለች የእሱን አይደለም የብሩኩን እንደሚወዳት ወይም ፍራንክ እንደሆነ ገብታታል። ግን የልጅቱን ነውን የሚያወራ አለሁት። ዲስሪስፔክት ስታደርግሽ ያናድዳል። በቃ ብላ ያንን ልትወጣ ነው። ያን ተበቀለች የባለፈው የሰደበቻትን ሁላ ዙሪያ ተበቀለች አይሚ ግን ተወዳታለች ጓደኛ ስጀመር እነሱ ማለት ነው የስራው ባህሪ ነው ሰሙ የስራው ባህሪ ነው እንጂ ከካሜራ ጀርባ የሌላቸው ማንነት ነው እያወጡ ያሉት። እና ብሩክ የራሶ ሶስን ጠይቋታል እኮ፣ ሃይሚ ምን አይነት ልጅ ናት ስላት፣ ደስ የምትል በጣም እኔ በጣም ማንም ሰው አይደለም እኔ የምትለው ነው። እንዴ የታዲያ ደስ አትልም የምትለው ነው አይደለም። ይፍርታ ይፍራ እንደዛ ሳይሆን እንደዛ ሳይሆን ለራሷ ለራሷም ነግራታለች። እንደገና መግቢያ ላይም ስትሰራ ሶሲ ተናግራለች የሃይሚን ባህሪ ምርጥ ልጅ ናት ከሰው ተግባቢ ቅና ስጀመር ስለ ሃይሚ እኮ ሶሲ መሰከረች አልመሰከረች ግድ አይሰጠንም ስንት ወንዶች መስክረዋል ስንት ሰው ተመስክሮላታል እሱን ተይና እሱን ተይና አንድ ሰው ሁሉም የሚጠላሽ በአፉ እንደሚጠላሽ ሊያወራ ነው እንዴ እንደሚወድሽ ነው የሚያስመስል በውስጥ ግን ላንቺ ሌላ ነው እንዴ። ያማ እኛ ራሳችን እያየች ይነበባል በአፉ የሚያወራው ሳይሆን ከፊቱ ራሱ በቃ ምን አይነት ሰው ነው በምንድን ነው የሚያየው ሰው እኔ መቼም ሲጀመር እሷም ተናግራለች እሷም ተናግራለች ሀይሚም ተናግራለች ማንም ጓደኛ እንደሌላት ተናግራለች ከወንድም ከሴትም በዙሪያዋ ያሉት ወንድሞቿ ብቻ ናቸው እና ሙቢና ያው እንደ ወንድም ናቸው፣ መቼም የማይራራቁ ናቸው እንጂ የሴት ጓደኛ እንደሌላት ተናግራለች። ማሄ ግን በቃ አለችላት፣ የእውነት ማሄ ከእውነት ሰጥቷታል ፈጣሪ። መጨረሻቸውን ያሳምርላቸው ብቻ ነው እንጂ ሃይሚ እኮ ተናግራለች ብቸኛ እንደሆነ ማንም ሴት ጓደኛ እንደሌላት አውቀዋለሁ። ሲቀጥል ደግሞ ሰው ስለሃይሚ ጓደኛ አኮንም እናቷ ማለት እኮ ናት። እንዴት ነው ጓድም የሆኑት? ወይኔ ትልቅና ትንሽ ማይመጣጠን ነገር ለማንኛውም ውዶች ደህና ዋሉ። የዛሬውን እስኪ እንየውና ደግሞ ማታ እንጫወታለን። ምን ዋጋ አለው የእኛ ነገር፣ ግማሽ በስራ እየሰራን ግማሽ በእነሱ። አረ ምንም አያሳስብም፣ ፏ ነው ዱኒያ ፏ ብሏል። ሙባረክ የእኔ የምፈራው አንድ ነገር ብቻ ነው። አሁን ሃይሚ ዙራ ፕራንክ እያደረገ ብሩኬን መልሶ ደግሞ እሷ ፕራንክ ነው ብላ ስትለው ይቅርታ ማልል ብሎ መልሶ ደግሞ እሱ ፕራንክ እንዳያደርገ ነው የፈራሁት። እነሱ ናቴ መተቃቀፉ ናፍቆታል፣ መተቃቀፉ ናፍቆታል። እሷም ናፍቋታል ወይ?

ሰበይ ሌላ ነገር ነው እናቴ፣ የሆነ ነገር ሀያ ሰው አለ ወይ? ምን ይሰራል? ሀያው ሰው ይሰራላችሁ። ያቺ ቡዚ ነው ነው ታላችሁ።